የሀብን ቪዲዮ ቅድም ነበር ያየሁት ቶሎት ለመናገር ግን ቪዲዮ መስራት አልችልም ነበር እና እንዴት እንደ ሳኩ አጤቁኝ። ደስ የሚል ቪዲዮ ነውና እንዳልቀየርብሽ እንዴት እንዴት አድርግሽ ብትሆን ነው አለ እንዳልቀየርብሽ አለ። ለምና ደግሞ ለሀይሚ ያለው ክብርና ያለው ቦታ ያለው መውደድ በጣም ነው የሚለየው። እግዚአብሔርን ምንም የሆነ ነገር ቢፈጠር ባይፈጠር ከእሷ ጎን ነው ሁሌም የሆነ አንዳንዴ ሁሌ እምላችኋለሁ እና የሆነ ሰው ሀይምና ብሩኬን ቢወዳቸውም ወይ ደግሞ ሀይሚን ብሩኬም አንድ አይነት ሰው ሊሆኑ ወይ ደግሞ ናቸው ብለን እናስብ እንችላለን። ግን ደግሞ የሆነ ልዩነት አላቸው። ምንድን ነው? ብሩኬ የእናቱ ልጅ ነው ከአንድ ማህፀን የወጡ ሆኖ ሀይሚን ደግሞ ብሩኬ ነው ያመጣት በብሩኬ ነው የሚያውቃት። እና ግን እሱ እንደዚህ አይነት ጸቦች ሲፈጠሩ ብሩኬ መደገፍ ይችል ነበረ። ግን ሁሌም ቢሆን ሁለታቸውን እንደዚህ አታድርጉ እንደዚህ ነው ነው የሚለው እና ዛሬ ራሱ ሁላችን የምናስበውን ሀሳብ ነው የተናገረው። ማለት ቢጣሉም ቢጋጩም በፍቅር ቢመጡም ብቻቸውን ለሁለት ሲመጡ ደስ ይለናል። ሀብም እንግዲህ እሱ ነው ያለው። እናንተ ሌላ ሰው አታምጡ፣ እናንተ ሁለታችሁ ብትጋጩም ብትሉም ለሁለትኑ ደስ እያለ ነው ቪዲዮ የማየው ብሏል። ሁሉም ጨረቃ ፋሚሊ ኦዲንስ እንደሚለው ማለት ነው። እና ጨዋታ ጀምሯል። ዛሬ እንግዲህ እንዳያችሁት ነው፣ ደስ የሚል ቪዲዮ ነው የሰራው። ና ሀይሚና ብሩክን ታዳምጣላችሁ እያስባለሁ። ያው ስልክ ባያነሱም ምናምን ግን ሁሉም ሰው ቪዲዮ ያያል ያው ሲገቡ ወደውም ሳይሆን በግዳቸው ዩቱብ ሲገቡ ስለሚመጣላቸው ያያሉ። ገባችው እና እንግዲህ ሀብ የተናገረው ነገር ሁሉ ልክ ነው። ብቻሽን አቴጂ ብቻሽን ቴጁ ጥሩ አይደለም፣ የሆነ ነገር ሊፈጠር ይችላል። ሴት ልጅ ነሽ ብቻ እንዴት ነው? ትናንት ራሱ በጣም ነው የደነገጥኩት። ግን ካሜራ ማን አለ ምናምን ነገር አለ ማለት ነው። እና እንግዲህ ፍቅር ማለት እንዲህ ነው። ለፍቅር መስዋዕት እየከፈለች ነው ያለችው ሀይሚ ማለት ነው። አንዳንዴ የሆነ ነገር ሊፈጠር ይችላል ምናምን ግን ያ ነገር እንደተፈጠረ ይቆያል ማለት አይደለም። የሰው ልጅ ፍጹም አይደለም፣ ይሳሳታል። ግን ፍጹምነታችን እንዴት ነው ፍጹም ነን ምናምን ብለን ጥኑ ጥን ምን ሰዎች አለን እና ብናር ጥሩ ነው። እና ሀይሚ ስቶሪ ያደረገችውን ኢንስታግራም ካያችሁ ይሁልኝማ ወፎቹ ለሁለት ቁጭ ብለው እንደዚህ ዛፍ ማለት የሆነ መናፈሻ ቦታ ላይ እዩልኝ፣ እግዚአብሔርን ሄዳቸው ዩት ስቶሪ ያደረገችውን ማለት ነው። በጣም ነው የገረመኝ እኔ ቶሎ ቪዲዮን ሳይሆን ምንድን ነው የመጣልኝ፣ እነዚህ ርግቦች ናቸው ፍቅር እየሰሩ ማለት ነው። እና ሀይሚዬ ደግሞ ቲክታክ ላይ ስቶሪ ያደረገችው ምን ብላ መሰላችሁ? እሷ እንደዚህ ናት እንደዛ ናት ለምትሉት ማለት ነው የደረስላችሁ እንግዲህ ድረስ እንደዚህ ናት እንደዛ ናት ከማለትሽ በፊት ፊትሽን በመስታወት እዩ ሰማችሁ፣ ማማዬ ስለኔ ከማውራትሽ በፊት ደፍረሽ መስታወት ፊት ቁሚ ብላለች ማለት ነው። እሱን ሁሌ እነግራችኋለሁ፣ የሆነ ምንም አይነት ስራ ለመስራት ድፍረት ያስፈልጋል። እኔ አሁን ብዙ ጊዜ እነግራችኋለሁ፣ በካሜራ ወጥቼ መስራት ቪዲዮ ምናምን ጠፍቶች ሳይሆን ግን፣ ድፍረቱ ላይኖረኝ ይችላል ሊኖረኝም ይችላል። ድፍረቱ ግን የሆነ ወይ ስቃለው ወይ የሆነ ነገር የሆነ ነገር አደርጋለሁ እና ስለዚህ በአንድ ቪዲዮ ሰርች ብጨር ይሻለኛል። እንደዚህ ለአንድ ቪዲዮ ብዬ ሁለት ሰዓት ወይ ሶስት ሰዓት ሊፈጅብኝ ይችላል። ምክንያቱም ወይ ስቅና ኤዲስ አድርጉ ወይ እንትልልና ከባድ ነው እና ስለዚህ በመጀመሪያ ደረጃ ስለ ሰው ከማውራታችሁ በፊት ራሳችሁን በደንብ አድርጋችሁ ጽድት አድርጉ ፍክት አድርጉ። ማለት እንዴት መሰላችሁ አንዳንድ የቤተሰብ አንዳንድ ሰዎች ማለት ነው ምንድን ነው የሚባለው? የባለቤት ጆሮ ደንቆሮ ነው ይባላል። አንዳንዴ በብዙ እንትኖች ከሰማችሁ ወይ ደግሞ አባባል ነው የኢትዮጵያ አባባል ነው። እና እንደዛ የሚባለው ለመሰላችሁ ስለ ራሳችን ስለማናውቅ ነው። ብዙ ጊዜ ለምሳሌ ሀሜት ልምጣላችሁ። ሀሜት ያው እንግዲህ በየትኛው ሀገር ያለ ነገር ስለሆነ ስለኛ እየታማኝ፣ ስለኛ ብዙ ነገር እየተባለ እኛ እኳን አቤት አቤት ይባላል። የባለቤት ጀሮ ደንቆሮ እንደ ምንም አልሰማችን ማለት ነው ይባላል እና እንደዛ ነው። ስለዚህ ስለ ሰው ከመውራታችን በፊት እንደዚህ ነው እንደዛ ነው ከማለታችን በፊት ይህን ትስራ ይህን አትስራ ከማለታችን በፊት እኛ እውቅና አለን ነው ነገር ማድረግ እንችላለን ወይ እስኪ ድንዶቻችንን የሆነ እንደዚህ በካሜራ ፊት ወጠን ያለ ፍርሃት የምንሰራው አይደለም። ካሜራ ውስጥ ወጠን ቪዲዮ ለመስራት ፎቶ ለመነሳት እንፈራለን እኮ ጌታን ነው ምላችሁ። ፎቶ ለመነሳት የሆነ እናፍራለን ይሁን በቃ፣ የራሳችሁ ሰው ፎቶ ሊያነሳችሁ ግን ሌላ ሰው የሚያችሁ መስሏችሁ መሽኮር መም ልክ እኔ አለሁበት እዛ ጋር እና ሰው ሀይሚ እንግዲህ ሁሌ የምላችኋለሁ በጽሁፍ ነው። አንዳንዴ መልሶቹ የምትመልሰው ብዙ ነገሮች አይታይታይ ደክማት እና ከዛ በዚሁ መልስ ትመልሳለች ማለት ነው። በጽሁፍ ነው የምትመልሰው እና ደግሞ የወደድኩት ነገር ደግሞ እንግዲህ ሀይሚዬ መናፈሻ ቦታ ላይ ነች ማለት ነው። እንዳያችዋት እየተዝናናች ነው፣ ፋፈሽ ላይ ነች። እንዲሁም ደግሞ ወፎቹም ደግሞ ፍቅር ፍቅር እየሰሩ ነው እና ምልትላችሁ ፈልጋ መሰላችሁ ወፎቹ እንኳን እርግቦቹ እንኳን ፍቅር እየሰራሉ ለምንድን ነው የሰው ልጅ ፍቅር የሌለው የምሬን ነው ግን ጥያቄ ልጠይቃችሁ እስኪ አሁን ላይ ማለት ነው ከመቶ ፐርሰንት አምስት ፐርሰንት ነው የሆነ ከእናንተ ጋር እስከመጨረሻው የሚሄድ ፍቅር አለ እኮ ፍቅር አለ ፍቅር የለም ምናምን የምትሉ ሰዎች ተሸውደ አለ ግን ጊዜያዊ ነው አብሮ የሚዘልቅ እስኪ አብሮ ሚዘልቅ ጓደኝነት እስኪ ጓደኛ ያላችሁ ማለት ከመጀመሪያ እስከ እስከ አሁን እስከዚህ ሰዓት ያላችሁ ጓደኝነት ፍቅርም ደግሞ ጀምራችሁ እስካሁን ያላችሁ። የምሬ ነው የጥያቄ ነው። ለም መሰላችሁ ነው እየጠይቃችሁ ያላችሁት? ብዙ ሰዎች ጓደኝነት ይጀምሩና ጓደኛ ጓደኝ በጣም ነው ሞድሽ ምናምን እየተባባሉ ይሽቃበጡ ይሽቃበጡና፣ ግን የሆነ ጊዜ ላይ በቃ ተለያይተዋል። ምንድን ነው ስትባል፣ እንዲህ እንዲብላኝ አድርጋኝ እንዲህ ብላኝ እንደዚህ አድርጋኝ። በመጀመሪያ ደረጃ ማለት ነው ጓደኛ ለመሆን ስታስቡ፣ ጓደኛ ለመያዝ ስታስቡ፣ እናንተ ጓደኛ ትሆናላችሁ ወይ? መጀመሪያ ራሳችሁን ጠይቁ። ቤስት ጓደኛ መሆን እችላለሁ ወይ? ግን እኔ ጓደኛ ኧረ ወደ አይወጣልኝ ጓደኛ እንደዚህ እንደዚህ ከሆናቸው ምናምን ብለን ሰውን ከመቦጨቃችን በፊት መጀመሪያ እኛ ምን አይነት ሰው ነን? ይህ ምንድን ነው? ይህ ለመታመን ማመን፣ ለማመን ደግሞ መታመን። ገባችሁ? እንደዚህ። አሁን አንዳንድ ሰዎች ሰውን አያምኑም፣ ራሳቸው እዛ ቦታ ላይ ስላሉ ማለት ነው። ስለዚህ እዛ ቦታ ላይ ከሌለን ደግሞ እናምናለን። ሶ ይህን ነገር ደግሞ ጓደኛ ለማቆየት መጀመሪያኛም ለጓደኝነታችን ታማኝነት፣ ጓደኛችን ከልብ እንወዳለን ወይ ስንታመናል የሚለውን ነገር ቼክ እናርግ ና ያለ ማለት ነው። እንግዲህ ይመስለኛል እና ሀብ ወንድሜ ቴንኪዩ። እንግዲህ ሀይሚዬ ብቻሽን ማትሂጂ ምንም ነገር ሊፈጠር ይችላል እና ደግሞ ሁለታቸውም ሰው ሲም እንዲሁም ዳኒ ደግሞ ከህይወታቸው ውጡልን ከሀይሚና ከብሩኬ ብሏል ማለት ነው። እኛም ደግሞ እንስማማለን። እንዲሁም ደግሞ ሀይሚና ብሩኬ ደግሞ ሁለታቸው እየትንጫጭም እየትንጨራጨሩም እየተሳሳሙ እየተደባደቡም ይምጡ ይሶኬ፣ ምንም ችግር የለብንም። ግን ሌላ ሶስተኛ ወገን አስገብተው እንደዚህ ሲሆን ግን የሚደብር ነገር አለው ለማለት ነው። በተረፈ ሀቡ ወንድሜ ትመቸኛለህ እኮ የምር አንዳንዴ፣ በቃ ተናድሯ ዞና ሲያራ እንዴት እንዳሳቀይ ቅድም ግን እንዳልቀየር ብሻይ ዳኒ እንደው ሙድ መያዥ የሆነ ቀረኩ ተው ብሩክ ይቀየርባለሁ አለ እና፣ እንዳልቀየርባችሁ። እናንተ ደግሞ ሁላችሁም ማለት ነው እንግዲህ። ዳንሻ ስሙ ምንድን ነው? እንዳልቀየር ነው እና ብቻ። ግን ነገሮች ይስተካከላሉ፣ ነገ መሆን ከነገ በኋላ መቼም ይሆናል። በትዕግስት ተታገዙ። ለዛ ነው ፍቅር ቶሎ ነው የሚያልቅ አልኳችሁ ማለት ነው። እስኪ እስከ መጨረሻው ፍቅርን መጠበቅ እንቻለ መውደድን የሆነ ስናሞግሳቸው የነበሩ መሞጋገሱ ምናምን ብንጠብቀው ብንቆይ ባይነኝና ሁላችሁም ግን ብዙዎቻችሁ ብዙዎቻችሁ በብዛት ሀብራችሁ ናችሁ ያላችሁት እና ቀጥሉበት። ሀብ ወንድሜ ቴንኪው፣ ሀይሚን እኩል ከወንድም ጋር ስለምታከብራት ስለምትወዳት። የኔ ታናሽዬ እህቴ በጣም ነው ወድሽ፣ በጣም ነው ማከብርሽ ሲላት ማለት ነው፣ እምባይ ሁሉ ነው የሚመጣኝ። ና ይመቼ፣ እንደዚህ ነው በቃ ሰው ማለት ና። በቃ የባላችሁን እንዴት ነው የወንድማችሁን ሚስ ስትወዱ የእህታችሁን ባል ስትወዱ አያችሁ፣ ያለው ክብርና ግርማ ሞገስ እንደዛ ነው። የኔ ውድ በጣም ነው ወዳችሁ በጣም ነው ማከብራችሁ። መልካም ጊዜ ሁላችሁ። ፋበሩ ሁሉም ይስተካከላል። አላቭ ዩ ጋይስ ባይ